ኢትዮጵያን ከተቀረው ዓለም ጋር በማገናኘት የኢትዮጵያ ኩራት የሆነው የኢትዮጵያ አየር መንገድ ኢትዮጵያን እንደ ሀገር አዲስ አበባን እንደ ከተማ ከማስተዋወቅ አኳያም ከፍተኛ አበርክቶ እየተወጣ ይገኛል። የአዲስ አበባ ከተማ አስተዳደር ከዚህ ግዙፍ ተቋም ጋር በተለያዩ ጉዳዮች በጋራ ሲሰራ የቆየ ሲሆን በተቀናጀና በተደራጀ መልኩ ለመስራት የሚያስችል ስምምነት ተፈራርመዋል። ስምምነቱን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤና የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው ተፈራርመዋል። ከተማ አስተዳደሩ ከተማዋን ለኑሮ ምቹና ለቱሪዝም ተመራጭ ለማድረግ በሚያከናውነው ጥረት ውስጥ የኢትዮጵያ አየር መንገድ ግሩፕ አበረክቶ መኖሩን የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናግረዋል። እኛ ከተማውን ለመለወጥ ለነዋሪዎች ምቹ ለማድረግ ለቱሪስትም ጥሩ መዳረሻ እንዲሆንና በዓለም ተወዳዳሪ እንዲያደርገን ራዕይ ይዘን ስንሰራ ብዙ ተባባሪ አካላት አሉ። አንዱ ተባባሪ ሆኖ የደገፈን የኢትዮጵያ አየር መንገድ ነው። ለዚህ በጣም ትልቅ ምስጋና አለን። አየር መንገዱ ከተማ አስተዳደሩ በሚያከናውናቸው ሰው ተኮር ስራዎች ውስጥ በስፋት እየተሳተፈ መሆኑን የጠቆሙት ከንቲባ አዳነች በሁለቱ አካላት መካከል ያለውን ግንኙነት የአጋር ግንኙነት ለማድረግ ስምምነቱ እንዳስፈለገ ገልጸዋል። ከተማ አስተዳደሩ ያከናወናቸውንና እያከናወነ የሚገኘውን የቱሪዝም ዘርፉን ልማት ለማስተዋወቅ የኢትዮጵያ አየር መንገድ የጀርባ አጥንት እንደሚሆን የገለጹት ከንቲባ አዳነች ከተማ አስተዳደሩ ለአየር መንገዱ አስፈላጊውን ድጋፍ ያደርጋለን ብለዋል። ከተማችን ላይ በርካታ ስብራቶች አሉና እነዚህ ስብራቶች እንጠግም ብለን በርካታ አካላትን ስናስተባብር ነው የቆየ ነው። አንድ ቁጥር ቀድሞ አብሮን የተባበረ ኢትዮጵያ አየር መንገድ ነው። ኢትዮጵያ አየር መንገድ ሁለት የመገባ ማዕከል ላይ ቋሚ ንጹህ ምግብ በየቀኑ በማቅረብ በርካታ ድሆችን ከኛ ጋር እየመገበ ነው። አየር መንገዳችን ኩራታችን ነው። በዚህ ስራ ላይ ዋና ተሳታፊ ሳይሆን አጋር ማድረግ የበለጠ ኢትዮጵያን ለማስተዋወቅ እስከ ዛሬ ያላስተዋወቅናቸው የቱሪስት መዳረሻዎቻችን አሁን አዳዲስ የገነባናቸውንም ለማስተዋወቅ ትልቅ የጀርባ አጥንት ይሆነናል ብለን እናምናለን። መሰረታዊ ሀሳቦች ላይ ኢትዮጵያ አየር መንገድም ሀገር ለማልማት በሚያደርጋቸው ጥረቶችና በእቅዶቹ ላይ ከከተማው አስተዳደሩ የሚፈለጉ ማንኛውንም ድጋፎች በኛም በኩል ለማድረግ በጣም በደስታ ዝግጁ ነን። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ አቶ መስፍን ጣሰው በአዲስ አበባ ከተማ እየተከናወኑና እየተከናወኑ የሚገኙ የልማት ስራዎች አስደናቂ መሆናቸውን ጠቁመው በእርግጥም አዲስ አበባ ከተማ ለነዋሪዎቿ አመቺና ዓለም አቀፍ ተወዳዳሪ እየሆነች መታለች ብለዋል። በእርግጥም የአዲስ አበባ ከተማ ለነዋሪዎቿ አመቺ እንድትሆን ከውጭ ሀገርም ቱሪስቶች መጥተው እንዲጎበኟት ደረጃዋን የጠበቀች ከተማ እንድትሆን እጅግ አስደናቂ ስራ መሰራቱን አይተናል። እና ከተማ መስተዳድሩ ምን ያህል ጊዜውን፣ ጉልበቱን፣ ሀብቱን እንዳወጣበት አይተናል። ግን አዲስ አበባ በጣም እንደተቀየረች አይተናል። በመሰረታዊ ደረጃ ይሄ ትራንስፎርማቲቭ ለውጥ የሚባለው መጥቷል። የኢትዮጵያ አየር መንገድ አዲስ አበባ ከተማ የምታከናውነውን ልማት በተሻለ መልኩ ለማገዝ ፍላጎት እንዳለው የገለጹት ዋና ስራ አስፈጻሚው በተለይም የከተማዋን የቱሪዝም መዳረሻዎች ለማስተዋወቅ አየር መንገዱ በትኩረት እንደሚሰራ ገልጸዋል። ለወደፊቱ የኢትዮጵያ አየር መንገድ መስተዳድሩ በሚያደርገው ጥረት ሁሉ ከጎናችሁ የሚቆም መሆኑን ላረጋግጥላችሁ ወዳለው ቃል እገባለሁ ለዚህ ከቅርብ ጊዜ ወዲህ የዚህ የስቶፕ ኦቨር ቱሪዝም ለማበልጸግ ብዙ ፕሮግራሞች ቀይሰን ከአዲስ አበባ መስተዳደርና ከቱሪዝም ሚኒስቴር ጋር በጋራ በመስራት ላይ እንገኛለን። ኢትዮጵያን ሆሊዴይስ የሚል ፕሮግራም አለ። እሱ አሁን የአዲስ አበባ ገጽታ ግንባታ ቱሪስቶችን የበለጠ እዚህ እንድናመጣ ያስችለናል። በተለይ በተለይ እዚህ ውለው የሚሄዱ እዚህ የሚያድሩ በአዲስ አበባ በኩል የሚተላለፉትን መንገደኞቻችን ከተማዋን እንዲጎበኙ ለማድረግ ትልቅ እድል ፈጥሮልናል ና እዚያ ላይ ጠንክረን እንሰራለን። አዲስ አበባ ከተማ ያከናወነቻቸው የልማት ስራዎች በኢትዮጵያ አየር መንገድ አማካኝነት ወደ መዲናዋ የሚመጡ መንገደኞች በከተማ ውስጥ የቆይታ ጊዜያቸውን እንዲያራዝሙ እድል የፈጠረ መሆኑም ተመላክቷል።